አንድ ፌሚኒስት መታ የውልህ ዲኤምኤ ውስጥ የሚመጡ ወንዶች ካለች ፌል አርገናል ማለት እኮ። ምክንያቱም አንደኛ ፌሚኒስት ናት። ፌሚኒስት ናት ማለት እኮ ፕሮባብሊ አቶን። እንዳትታዘቡኝ ከእሱ ሀሳብ ጋር ለመስማማት ነው የመጣሁት። ፌል አርገዋል። እውነቱን ነው። ሚሽ ናቸው። ተጠልፏል። በጣም ብዙ ሴት ልጅን እንደሰው የሚያዩ ወንዶች ተፈጥረዋል ብቻ ሳይሆን ነበሩም ይኖራሉም። ማህበረሰብ ተሰባሪ እንዲሆኑ ቢሞክርም፣ እኩልነን ካለች ጉድ ፈላት ንቃሃለች ማለት ነው ሲሉት፣ ወይም ደግሞ ቤት ውስጥ እንተጋገዝ እኔም ሰርቼ ይገባለሁ ካለች ተሸንፈሃል ማለት ነው ሲሉት፣ አይ እኔ በራሴ ተማመናለሁ፣ ሴትን ልጅም ወደ የበታች ለማድረግ ሳይሆን አጋር ስለምፈልግ ነው የሚሉ ወንዶች አሉ። ፌል አርገዋል። ሲስተሙ ፌል አርገዋል ስንል በምክንያት ነው። ምክንያቱም በራሳቸውና በወንድነታቸው የሚተማመኑ ከሴት ለዘውን ከፖቴንሻል ትዳር አጋራቸው ጋር መፎካከር እንደሌለባቸው የሚያውቁ ወንዶች አንፎርችኔት ላይ አሉ። ፌሚኒስት ነኝ ስትል ትሬትን የማይደረጉ የሴት ልጅ በራስ መቆም የሚያስደስታቸው የሚማርካቸው ወንዶች ከጃንሆይ ጊዜ በፊት ለራሱ ነበሩ። ባይሆንማ ሚኒሊክ ጣይቱን ኖዮር ፕሌስ ቦታ ሽን እወቂ ይላት ነበረ። ሰዎችን ቃልና ርፍተ ነገር አሳምሮ የመግጠም ችሎታቸውን ብቻ ሳይሆን ሀሳባቸውን እና ዓላማቸውን መመዘን አለብን ብዬ አምናለው ኔ ፍሬውን ማየት አለብን ብሏል። ልጁ ለራሱ የተናገረው መልእክት ለወንዶች ምክር እንደሆነ ሁሉ ለሴቶች ደግሞ ቀጠን ያልሽ ማስፈራሪያ ነበረች። ታርጌቱ ምን መሰላችሁ? ፌሚኒስት ከሆንሽ የሚፈልግ ሰው አይኖርም ወይም እንዳይኖር እናደርጋለን። አጋር የማግኘት ፖቴንሻልሽን ለመጨመር የቪዲዮ ኮመንት ስር እንዳሉት ሴቶች አርፈሽ ከኛ ጎን እንደሆንሽ አሳይ ነው ችግሩ ግን ምኑ ጋ መሰላችሁ የሚመጣው እነሱ ባሉት መንገድ ሆነሽ የምታገኙው ሰው ንጉስ ነ ከኔ ትበልጣለ ስላልሽ የመጣ ሰው የምትፈልጊው ሰው አይደለም ከአንቺ ጋር ነጋ ጠባ ራሱን የሚለካ ያንቺ ስኬት የእሱ ሽንፈት የሚመስለው ወንድነቱ በማንነቱ ሳይሆን ማህበረሰብ ባስቀመጠለት ዘርፍ የሚሰፋ ተሰባሪ ፍራጃይል የሆነ ኢጎ ያለው አጋር አንቺ ሙሉ ህይወትን መኖር የምትፈልጊ ሴት ካሆንሽ ላንቺ አይደለም የፈለጉትን ፖድካስት ላይ መጥተው ያውሩ። ልጁ ለእኛ ያስፈልገናል ብሎ ያስቀመጠውን ክብር መሰማት እና ሙሉ ሰውነት በኩል መልኩ ላንቺም ይገባሻል። ምክንያቱም ሰውነሽ ደግሞ ደስ የሚለው ያሰው አለ። ዶንት ሴትል ፎር ለስ እሺ።